ቤዛ አሁን ላይ ግራ በሚያጋባ መልኩ ሱራፌል ከሆስፒታል ሄዳ ማምጣት ስለነበረባት እዳ ከሆስፒታል ይዛው ትመጣለች። እናም ሱራፌል ልክ እቤት ይዛው እንደገባች የት አስቀምጭኝ ደገፍ አድርጌና ሲላት ቤዛ ግን በፍጹም አላድርገውም ከዚህ በኋላ እኔ አንተን አምኜ የምቀርብህ ይመስልሃል ስትል ትናገረዋለች። በዛም መሀል ቆይ ምን እያልሽ ነው ቤዛ? ተይ እንጂ እንደዚህ አትበይ፣ ይልና ደምንም ብሎ ሶፋ ላይ ይቀመጣል። እሱም ቆይ ምን እያልሽ ነው ግን አልገባኝም ሲላት፣ እሷም እዩልህ እሱን እየዋልክ እያደርግ ይገባሃል። ገባህ? ከዚህ በኋላ እኔን የሚመለከተኝ ነገር የለም። አሁንም ታምነኛለች ብለህ ታስባለህ? በፍጹም ን ያላምነህም። ከዚህ በኋላ የፈለገ ነገር ቢሆን እንደማላምነህ እወቀው። ይልቁንስ ሰራተኛ ይቀጠርልህ ስትለው እኮ ሰራተኛ፣ እዚህ ቤት ድጋሚ ሰራተኛ ማየት አልፈልግም ሲላት፣ እንዴት እንደዚህ ትለኛለህ ትለዋለህ። ምክንያቱም አንቺ ምን ልትሰሪ ነው? አንቺ ትሰሪልኛለሽ። ስለዚህ ይኸውልሽ አንድ ነገር ልንገርሽ፣ ከዚህ በኋላ ሰራተኛ እዚህ ቤት አይገባም። እናም ስለዚህ አሁን ድጋሚ የምነግርህ ነገር ቢሆን ቢኖር እንድንፋታ ነው የምነግርህ። ስትለው ተይባክሽ ነው እንዴ? አሁንም ድጋሜ እንድንጣላ እየፈለግሽ ነው ማለት ነው። ስሜ ለአንድ ተራ ሰው ብለሽ እንደዚህ አይነት ነገር እያልሽ ነው። አሁንም ድጋሜ ወደኋላ እያሰብሽ ነው ማለት ነው። አንቺ ለማይረባ ሰው ብለሽ አሁንም ወደ ኋላ እየተመለሽ ነው ሲል ይናገራታል። ቤዛም አንድ ነገር ልንገርህ፣ ልክ ሳሚ የማይረባ አይደለም። ሳሚ እጅግ በጣም መልካምና ጥሩ ሰው ነው። አንድ ነገር ልንገርህ፣ ሳሜ ነው ሁልጊዜም የኔን ሕይወት እያተረፈልኝ ያለው። አንተማ ልትገለኝ አስበህ ወስነህ ነበር ስትለው፣ እሺ አሁንም እንጣላና በድጋሚ ግደኛ፣ የምትፈልጊው ያንን ነው አይደለ? ሲላት እኔ እንደዛ አላልኩም። ከፈለክ እንደፈለክ ማሰብ ትችላለህ። ከዚህ በኋላ ግን እኔ እናንተ አብረን መኖር አንችልም። እየነገርኩህ ነው ሱራፌል፣ መፋታት ትፈልጋለሁ ከአንተ ጋር ምላይ ትፈልጋለሁ። ምንም ምንም ብትለኝ አይደንቀኝም። ከዚህ በኋላ እዩልሽ፣ ከዚህ በኋላ ምንም የምታመጣው ነገር የለም። እዩልሽ፣ አንዴ መቼም ለፖሊስ ቃሉን ሰጥቷል፣ የሚያመጣው ነገር የለም። ኦልሬዲ ሳሚ ነው ብሏል ብልሽ አስበሽ ከሆነ ተሳስተሻል፣ በፍጹም እይውልህ ከዚህ በኋላ የፈለገ ነገር ቢሆን እንደማላምንህ፣ ወቅ በኋላ በመጣህ ቁጥር ሁሉ እየበረገኩኝ ሰውነቴ አካላቴ ነው የሚያልቀው። ምግብ ሰርተህ በሰጠኸኝ ቁጥር ምን አድርጎ ሰጥቶኝ ይሆን እያልኩኝ ከማስብና ከመበሳጭ ከምሳቀቅም፣ ስለዚህ መፋታት እንፈልጋለሁ ስትትል ተነግረዋለች። እናም ስለዚህ አስፈላጊ አይደለም ከአንተ ጋር መኖር። ስለዚህ ምግብም አልሰራም ያንተ እቃጣቢ መሆን አልችልም ትለዋለች። እናም አሁን ፍች ነው የምትፈልጊው? እንደውም አልፈታሽም ይላታል። እንግዳውስ የምታይ ይሆናል። እኔም ከአንተ ጋር የመኖር እድሉ አይኖረኝም ከዚህ በኋላ ገባህ? በምንጣሙ ሳሚ፣ ስለዚህ እኔ እናንተ ከዚህ ጋ ላይ ይልናል። ለማንኛውም ብቻ የማስብበት ጊዜ ያስፈልገኛል ትልና ጥላው ወደ መኝታ ቤቷ ትሄዳለች። ሱራ ፌልን በጣም ተናዶ ስለነበር እዛው ሶፋ ላይ የሞት ሞቱን ተኝቶ ትንሽ እረፍት ማድረግ ስላለብኝ እረፍት ማድረግ አለብኝ። ቤዛ ሁሉንም ነገር እየፈለግሽ ነው ይላል። ሳሚና ኩቻ ምሳ ለመብላት ወደ አንድ ካፌ ገብተዋል። እናም ምሳቸውን እየበሉ ነው። ደስ ብሏታል። ዛሬ በግላጭ ሳሚን አግኝተዋለች። ሳሚ ዛሬ ስላገኘሁህ በጣም ደስ ብሎኛል፣ የኔ ስለሆንክ በጣም ደስ ብሎኛል፣ እወድሃለው ስትለው፣ እንዲ ምን እያልሽ ነው ግን ቆይኮቻ እስከ ዛሬ አትወጅኝም ነበር እንዴ ነው። በፍጹም ወድህ ነበር ግን ደግሞ ልብህ ከኔ ጋር አልነበረም ታውቃለህ ይኸውልህ ለማንኛውም ዛሬ ብንወጣ ምን ይመስልሃል? ስትለው አልገባኝም፣ ምንድን ነው ማለትም? እኔ እናንተ ዛሬ መዝናናት አለብን ማለቴ ነው። ቆይ አንተ ምን ሆነ ነው ግን? ቆይ እኔ ግን እስከ ዛሬ እንደዚህ አፈቅርሻለሁ ብዬ አስቤ አላቅም፣ ሲል ሳሚ ያናግራታል። እሷም ሳሚ ስለሆኑ እናውራ፣ አሁን ስላለንበት ስላለፈው ባናወራ ምን ይመስልሃል? ያለፉት ብዙ ደስ የማይሉ ነገሮች ስለነበሩት አሁን ግን እርግጠኛ ነኝ ደስ የሚሉ ነገሮች አሉት ብዬ አስባለሁ። ምክንያቱም ቤዛም ወደ ሱራፌል፣ አንተም ደግሞ ወደ እኔ፣ እኔም ወደ አንተ ሁነናል ማለት ነው አይደለም እንዴ? ነው ወይስ አሁንም ያችን ቤዛን ትወዳታለክ ማለት ነው ስትለው፣ ቋንችልሽ ግን እየቀናሽ ነው። ምንድን ነው እንደዚህ የምትይው ሲል ይናገራታል። በፍጹም እንደዛ ስቢው አይደለም ግን ደግሞ ከእሷ ጋር መራቅ አለብ፣ ገባህ? መስዋዕት ተከፍሎላታል። በቃ ከዚህ በኋላ አያስፈልግም። ስለዚህ በቃ ከዚህ በኋላ እኔ ምንም ነገር ማለት አልፈልግም ስትለው ይኸውልህ፣ አንድ ነገር ነገር ወድጃ አይደለም ይህ ሁሉ ነገር ማደርገው፣ ለእኔም ጊዜ ስጠኝ እንጂ፣ አንዳንድ ጊዜማ እኔም እኮ ጊዜ ያስፈልገኛል። ዝም ብዬ በአፋፍ ላይ በን በአየር ላይ ጠባቂ ሁኝ፣ የቀረው እኮ እኔ እንዴ። ምን ሆነ ነው ግን አንተ? ቆይ ሁልጊዜ ጊዜ በጣም ሰፊ ጊዜ አለህ ለቤዛ፣ ለእኔ ግን ጊዜ የለህም ስትለው እሱም ይኸውልሽ፣ መቅ ይኸውልሽ፣ አዳምጭኝማ ኩሻዬ፣ ይኸውልሽ አልጠጣን ማድ ላልኮል እንዶ ዝም ብለሽ ትቀባጥሪያለሽ፣ ምንም ሳንጠጣ ምን ሆነሽ ነው ግን ሲላል አንተ ትቀልዳለህ፣ እኔ ግን ውስጥ እቆስሏል ትለዋለች። አይዞሽ፣ ምንም ችግር የለውም አይዞሽ የኔ ውድ እያለ እሱም ያዋ ብላሃል። በዛን መሀል ትጅ ቤዛ በሯን ሰግታ እያለቀሰች ነው ብቻዋን ሆና። ምክንያቱም ምን ማድረግ እንዳለብኝ አላቅም። ቆይ አሁንም ሱራፌልን ማመን አለብኝ ወይስ ኔት ነው እያለች ነው፣ ግራ ተጋብታለች። ማንን መስማት እንዳለባት አታቅም፣ ግራ ገብቷታል። እናም ለሳሚ ደውላ። ሳሚ ሱራፌል ቤቱን በራስሽ ስማዞር ልሻለሁ እያለኝ ነው፣ ምን እንደማደርግ አላቅም፣ ግራ ገብቶኛል ስትል ስታማክረው ሱራፌል እያዳመጣት ነበረ። ሱራፌልን እኔ ምኑንም ላምን አልቻልኩኝም እያለች ትነግረው ነበር። ይህን ሁሉ ነገሩን ሱራፌል ይሰማል። ሳሚ መቼም ቢሆን አንተን አልጠራጠርህም፣ አንተን አምናሃለሁ ስትለው ኩቻ ካጠገቡ ነበረችና፣ ቆይ አሁንም ይቺ ቤዛ አትለቅህም ማለት ነው ስትለው፣ በፍጹም ቤዛን እኔ እህቴ ነች። ስለዚህ ስለ ቤዛ ምንም የምታውቂው ነገር የለም፣ ኩቻ እኔ አንቺ አንቺ የኔ ነሽ ይላታል። እናም ቤዛም አደራ ኩቻ እንዳትጎዳ ትለዋለች።